እናት ማለት ጌጥ፣ ሀብት፣ ብርታት፣ አሌንታ፣ ተስፋ እኮ ናት። የዛሬው ይለያል ይለያል። እሙሽዬ ቡራዬ፣ ሀይምዬ እንደ ጨረቃ ፍክት ድምቅ፣ እንደ ጽጌረዳ በቃ እንዴት ብዬ ልበላችሁ እንደ ፍክት ብሎ መተዋል ማለት ነው። ዋው እንቁጣጣሽ ነው የመሰሉት እናንተ የእንቁጣጣሽ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 ዛሬ እንግዲህ በተለመደው ሰዓት ጠብቁን፣ እንመጣለን በአዲስ ነገር ብለዋል ሀይሚና ቡራዬ፣ እንዲሁም ደግሞ ምንወዳትን ምናከብራት የብሩኬ እናት እሙሽዬ የእኔ ደርባባ ማለት ነው። እንኳን ለእናቶች ቀን አደረሰሽ። እንግዲህ የእናቶችን ቀን በተመለከተ እሙሽዬን ሰርፕራይዝ ሊያደርጓት ነው እንደዚህ አምሮ የመጡት። ዋዋዋዋው ብያለሁ። እውነት ትለያላችሁ እናንተ ሀይሚዬ ሚጌ። እንደው ዝም ብዬ ሳያት የእሙሽዬ የእሙሽዬ ልጅ አትመስላችሁም? የሆነ እንትናቸው የሚመሳሰል ነገር አለቆም ነገር ማለት ነው። በቃ የብሩኬ ታናሽ እህት ብሏት የኔ ጨረቃ፣ ሲያምሩ ደግሞ በተለይ ሙሽዬና ሀይሚ አንድ ላይ የተነሱት ፎቶ ማለት ነው። ቁጭ ሙሽዬ ልጅ በቃ ሁሉ ነገራቸው ማለት ነው። ዘሴል ወይኔ ወይኔ። ለነገሩ ያው ምራት ማለት እኮ እንደ ልጅ ማለት ነው። በቃ አንድ ላይ መሆን ከጀመሩ ከተዋለዱ በቃ ደማቸው ስለተዋሃደ አንድ ነው ነው የሚባለው ወደፊት ማለት ነው ወደፊት እና ዛሬ እንግዲህ በጉጉት እንጠብቃለን። ምን ያለ ይመስላችኋል? ያው የእናቶችን ቀን እያከበሩ ነው። በጣም ነው ያማረባቸው። በስመ አብ፣ ልብሱ ደግሞ ሲያምር። ሀይሚዬ እንደዚህ አይነት ቀሚስ ስትለብስ በጣም ያምርባታል። በነገራችን ላይ ደግሜ ደጋግሜ ላለው በቃ ቀሚስ ሽፉኖች ኖርማን ደግሞ እንትኖች ያሉ አይደል፣ ፊስታኖች ልክ እንደዛ አይነት ነገር በጣም ያምርባታል። ቁም ነገር ማለት ነው። ቀጭንም ስለሆነች ይመስለኛል እና ማያምርባት ነገር ቁምጣ ነው የማያምርባት። ሃይሚዬ ላይ ትንሽ እግሯ ቀጠን ያለ ስለሆነ ቁምጣ ያምርባት። በነገር ነገር ሞዴል እኮ ናት። ሞዴል የብሩኬ የብሩኬ ሚስት የአራቱ ልጆች እናት የወደፊቷ የእኔ ንግስት እና እንደዛ ነው። በጉጉት እንጠብቃለን እንግዲህ ሰዓቱ እስከሚደርስ ከሚደርስ በጉጉት ነው የምንጠብቀው ዛሬ ምን ይሆን ያለው ቤተሰብ፣ ምንድን ነው ትላላችሁ? እሙሽዬ በጣም ነው የምወዳት። በነገራችን ላይ እርጋታዋ፣ ምክሯ በቃ የሆነች ድርብ ያለች እናት። ብሮኬ እውነት ፈጣሪ ረጅም እድሜና ጤና ይስጥላችሁ ለሁላችሁም። በዓለም ላይ ላሉ እናቶች በሙሉ በቃ ምንም አይንካቸው እናቶቻችንን። እኔ ስለ እናቴ ማለት ነው ማሰብ መጨነቅ የእናትነት ትርጉም በቃ ስለ እናቴ በጣም የገባኝ ስደት ስመጣ ነው። እውነት ነው የምላችሁ እና በቃ ስደት ላይ ስመጣ ማለት ነው ለስንት ለሶስት ወር ምናምን ስልክ አልያዝኩም ነበረ። እና በቃ የሆን በአይምሮ የሚመጣው መጥፎ ነገር ስለ እናቴ ማለት ነው። እውነት ነው የምላችሁ በጣም መጥፎ ነገር ማለት ነው ማስበው እና በቃ ስደት ብዙ ነገርን ያስተምራችኋል ብዙ ነገርን እንድታስቡ ያደርጋችኋል። በተለይ ርቃችሁ ስትሄዱና፣ እናቶቻችንን ምንም ነገር አይንካብን። የእውነት በቃ ደግሞ በህይወት እያለን እነሱም በህይወት እያሉ እናቶቻችሁን ማስደሰት ግዴታ ነው፣ ማስደሰት አለብን። አሁን ብሩኬ ለእናቱ ያለው ስሜት ማለት ነው ስለ እናቱ ሲያወራ ወይኔ እንዴት እንደምደሰት ብሩኬና ማርክ ማርክም እንደዛው ነው። በጣም በቃ ለእናቶች ያላቸው እንትን በጣም የሚያስቀና ነገር ነው።